የ39ዓመቱ ፓስተርና በሞዛምቢክ የሳንታ ትሬንዲን ኢቫንጀሊካል ቤተ ክርስቲያን መሥራች የሆነው ፍራንሲስኮ ባራጃ ምን ገጠመው? አንዳንድ በዘመናችን ተነሳን የሚሉት ነቢያትና አገልጋይ ፓስተሮች እንደ ኢየሱስ አርባ ቀን አርባ ሌሊት እጾማለሁ ከማለት አልፈው እንደ ኢየሱስ በልብስ የጫፈፈውሳለሁ ከማለት አልፎ እንደ ኢየሱስ እሱም የአብልጅ እኔም ወንድሙ ነኝ ከማለት ከመዳፈር አልፎ እኔ ራሴ ኢየሱስ ነኝ ብለው ብቅ ማለት ከጀመሩ ሰንበት በት ብለዋል። ሞዛምቢካዊ ፓስተር ከነዚህ ወገን ሳይሆን አልቀረም። እኔም እንደ ኢየሱስ ማለት ጀምሮ ነበር። ከዚህ ቀደም በሚናፈሱና ለበርካቶች አሉባልታ በሆኑ ክስተቶች መካከል አማኝና አሳማኝ ነን የሚሉ ፓስተሮች የሚፈጽሟቸው የተለያዩ ተግባራት ሌሎችን ከማሳመን አልፎ እስከ ሞት የሚያደርስ ችግርን እየፈጠረ ይገኛል። ከዚህ ሁኔታ ጋር ተያይዞ በሞዛምቢክ እንደ ኢየሱስ ክርስቶስ ለአርባ ቀናት እጾማለሁ ያለው ፓስተር ህይወቱ ማለፉ አነጋጋሪ እንዲሆንም አስችሎታል። የሃይማኖት ሰባኪ ነኝ ያለውና ፍራንሲስኮ ባራጃ የተባለው ፓስተር ከባዱን ነገር ተጋፍቶ ምዕመኑን ለማስደመም ያደረገው ጥረት ሳይሳካለት ከርቶ ህይወቱ ማለፉ የተረጋገጠ ሲሆን ማኒካ በተባለች ግዛት ነዋሪ የሆነው ፍራንሲስኮ ለ25 ቀናት ከጾመ በኋላ ከሰውነት ተራወጡት ሕይወቱ ማለፉ ቢቢሲ በዘገባው አስፍሯል። በእል የተነሳሳው በጀመረው ጾም የተነሳ ፓስተሩ ቀናት እየገፉ ሲሄድ መራመድም ሆነ መቆም ተስኖት እንደነበር የቅርብ ቤተሰቦቹ በሌላ በኢራ በተሰኘችው ከተማ ወደሚገኝ ሆስፒታል ወስደው ሕክምና ሲደረግለት መቆየቱን መቆየቱን ተናግረዋል። ቤተሰቦቹም ሆነ የሚያገለግለው ቤተ እምነት ምዕመናን እንደማይተርፍ የገባቸው አስቀድሞ መሆኑን የጠቀሰው የቢቢሲ ዘገባ በህልፈቱ ብዙም አለመደናገጣቸውን አመልክቷል። ስለ ትውልድ ቦታው ስለ ወላጆቹ ግልጽ የሆነ መረጃ ያልተሰጠበት ሞዛምቢካዊው ፓስተር ፍራንሲስኮ በራጃ ከምግብና ከውሃ ራሴን ከልክዬ ለአርባ ቀናት እቆያለሁ ቢል፣ በ25ኛው ቀን ከሰውነት ተራውጥቶ ወደ ሆስፒታል ብሄድም ዶክተሮቹ የተሻላቸውን ርብርብ አድርገው ሰውነቱ ላይ ጠብታ ውሃ ስለሌለ በድጋሚ የሰውየውን የውስጥ ሰውነት በውሃ ለማረስ ወይም ሪሃይድሬት ለማድረግ ከመወከራቸውን ባሻገር ገጥሞት ይሆናል ብለው ያሰቡትን የደም ማነሱ በሽታም የቻኑትን አደርገው የምግብ መፍጫ ኦርጋኑ ከጥቅም ውጪ የነበረው ፍራንሲስኮ ባራጃህን ለማዳንን ነፍስ ለመዝራት ግን ረፍዶ ነበረ። እውነት ለመናገር ፍራንሲስኮ ባራጃህ ለ25 ቀናት ያክል ራሱ እንዴት እንደቆየ አሁንም ድረስ ለብዙዎች እንቆቅልሽ። ለምን ቢሉ የሰው ልጅ ለረጅም ጊዜ ከምግብና ከመጠጥ ታቅቦ ቆይቷል በመባል በጊነስ ቡክ ላይ የሰፈረው አንድ አውስትራሊያዊ ታዳጊ ሲሆን ይህ የሚሆነው ታዳጊው በጊነስ ቡክ ላይ ስሜን አሰፍራለሁ ልጹም ብሎ ሳይሆን ወንጀል በመስራት በፖሊስ እጅ ከገባ በኋላ እስር ቤት በመግባት ፖሊሶቹ እስከ መኖሩም ረስተውት ስለነበረ ምግብና ውሃ ስላልሰጡት ነው። መጨረሻ የእስር ቤት ክፍሉን ሲጎበኙ አንድ ከ18 ቀን በፊት ያስገቡትን ታዳጊ ልጅ ያገኙታል። ይህም ታዳጊ ለ18 ቀናት ያለ እህል ውሃ ቆይተዋል በመባል በጊነስ ቡክ ላይ እንዲሰፍር አስችል የፓስተሩ የስጋ ወንድም የሆነው ማርከስ ማኑኤል ባራጃ ሲናገር ግን ወንድሜ እርግጥ ነው እየጾመ ነበረ። ያ ማንም የሚያውቀው ሀክም ለሕልፈተ ሕይወት የዳረገው ግን እንደተባለው ሳይሆን በነበረበት ዝቅተኛ የደም ግፊት ነው ብዬ ነው የማምነው ብሏል። ወንድሙ ይህን ይበል እንጂ የህክምና ማስረጃዎችም ሆነ ሌሎች ብዙ ሰዎች የሚመሰክሩት ፓስተሩ ፍራንሲስኮ ባራጃ እየሞተው ጨርሳለሁ ብሎ በጀመረው ጾም ምክንያት መጾም በእኛ ቤተክርስቲያን አዲስ ነገር አይደለም፣ ሁሌም የምናደርገው ልምምድ ነው። ግን ይሄን ያክል እርቀት መሄድን ከፓስተራችን ውጪ ማንም አስቦት አያውቅም ሲሉ ቃላቸውን ለቢቢሲ የሰጡትም ፓስተሩ በመሰረታትና በሚያገለግልባት ሳንታ ትሬንዲድ ኢቫንጀሊካል ቤተክርስቲያን ውስጥ አባል የሆኑ ምዕመናንና ሌሎች አገልጋዮች ናቸው። ፓስተሩ ከፓስተርነትን ባሻገር ከዚምባብዌ ጋር ድንበርን በምትጋራ ማኒካ ክልል ውስጥ በምትገኝ አንድ ሜሲካ በተባለች መንደር ውስጥ ባለ ትምህርት ቤት የፍሬንች ቋንቋ አስተማሪ እንደነበር ማክሉ ቢቢሲ ዘግቧል። የሚገርማችሁ የዘይቱ ክስተት ሲፈጠር ይህ ለመጀመሪያ ጊዜ አይደለም። ይልቁንስ በማቴዎስ ወንጌል ላይ እንዳለው ከሆነ ጌታችን ኢየሱስ ክርስቶስ ራሱን ከምግብ፣ ከውሃ ከልክሎ ለ40 ቀን ለ40 ሌሊት የጾመውን ጾም እኔም አደርገዋለሁ ብለው ከተለያዩ የዓለም ክፍላት የተነሱ የዘመናችን ፓስተሮች ሳይሳካላቸው ቀርቶ መጨረሻቸው ሳያምር ስናይቆይተናል። ለአብነትም ዚምባብዌ ውስጥ እንደ ኤሮፕያን አቆጣጠር በ2015 ዓ ም ይኸው ይህንን ጾም እጾም አለው በማለት ለ30 ቀናት ያክል ከሄደ በኋላ የሞተውን ሰው እናስታውሳለን። በሌላ በኩል ብሪቲሽ ኮርነር እንዳስታወቀው ከሆነ አንዲት የ34 ዓመት ሴት ይህንን ጾም በመጀመር ግማሽ ከደረሰች በኋላ ነበር ለንደን ውስጥ ሞታ የተገኘች። በተጨማሪም ከዚህ ቀደም በደቡብ አፍሪካ ተመሳሳይ ሙከራ የ44 ዓመቱን ፓስተር ሕይወት መቀማቱ የሚታወስ ሲሆን አልፈርድ ንድሮብ የተባለው ፓስተር ኢየሱስ ክርስቶስ በምድር ቆይተው የጾመውን አርባ መዓልትና ሌሊት ጾም ሪከርድ ሰብራለሁ ብሎ ቢፎክር እንዳልተሳካለት ይነገራል። አልፈርድ ከሰዎች እርቆ ጫካ ውስጥ ጾምና ጸሎት መጀመሩን የሚጠቅሰው የዚምባብዌ ኒውስ ላይ ጋዜጣ ከቤቱ ከወጣ ከ30 ቀናት በኋላ አስክሬኑ መገኘቱን አውስተዋል። በሁኔታው የተደናገጡ ጓደኞቹም ሆነ ቤተሰቦቹ ጠንካራና ጤናማ አገልጋይ የነበለው አልፈርድ ለሞት እጁን ይሰጣል ብለው አለማሰባቸውንና ራሱም በጫካ ውስጥ በመደበቁ ለሕክምና ስምኳ ሳይበቃ እንዲሞት አደርገውታል ብለዋል። በአፍሪካ እንደ ፍራንሲስኮና አልፈርድ ሁሉ የማይቻሉ የሚመስሉ ታምራትን ለመፈጸምና ቀልብን ለመሳብ ጥረት የሚያደርጉ ፓስተሮች እየተበራከቱ መምጣታቸው ይነገራል። እንዲህና መሰል ቪዲዮዎች እንዲደርሶ ይህንን ዘይገርም ቻናል ሰብስክራይብ ከማድረገውን ባሻገር የደውል ምልክቷን ማኅብራቱን አይዘንጉም። በቀጣይ ቪዲዮ እስከምንገናኝ ሰላም።